ነገሮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነጭ ሽንኩርት ውሃ አስራ ሁለት ምርጥ የጤና ጥቅሞችን እነግራችኋለሁኝ። እንዴት አርጋችሁ መጠቀም እንደምትችሉም በዚህ ቪዲዮ ላይ እነግራችኋለሁኝ። ምን ሰዓት መጠቀም እንደምትችሉና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 ያማልፍ ይሆናል። የነጭ ሽንኩርት ውሃ እጅግ በጣም በርካታ ጥቅሞችን ይሰጠናል። እነዚህም አንደኛ የበሽታ መከላከል አቅምን ይጨምራል። የነጭ ሽንኩርት ውሃ አሊሲን የተባለ ኃይለኛ የሰልፈር ውህድን ይዟል። አሊሲን በጠንካራ ጸረ ባክቴሪያ፣ ጸረ ቫይረስና ጸረ ፈንገስነት ባህሪው ይታወቃል። የሰውነትን በሽታ መከላከል ስርዓትን ያጠናክራል። ተላላፊ ጉንፋን ፍሉ እናም ሌሎች ኢንፌክሽኖችን ለመዋጋት ይረዳል። በሽታን የሚከላከሉ ነጭ የደም ሴሎችን እንቅስቃሴን ያጎለብታል። ሁለተኛ የልብ ጤናንም ይደግፋል። የነጭ ሽንኩርት ውሃ የደም ዝውውርን በማሻሻል እናም በልብ ላይ ያለውን ጫናን በመቀነስ የልብና የደም ዝውውር ጤናን ለመጠበቅ ይረዳል። የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን ይቀንሳል። በደም ሥራጭ ቧንቧዎች ውስጥ የፕላክ መከማቸትን ይከላከላል። አተሮስክለሮሲስ የምንለውን የደም ቧንቧ መዘጋትን ይከላከላል። የልብ ድካምና የስትሮክ ስጋትን ይቀንሳል። አጠቃላይ የደም ስሮችን የመለጠጥ ችሎታንም ያሻሽላል። ሶስተኛ የደም ግፊትን ይቀንሳል። ነጭ ሽንኩርት የደም ስሮችን የሚያዝናኑ ተፈጥሯዊ ውህዶችን የያዘ ሲሆን ይህም የደም ፍሰትን በማሻሻል ከፍተኛ የደም ግፊትን ለመቀነስ ይረዳል። የደም ስሮችን የሚያሰፉ የናይትሪክ ኦክሳይድ ምርትን ያበረታታል። የነጭ ሽንኩርት ውሃን አዘውትሮ መጠጣት መጠነኛ የደም ግፊት ላለባቸው ሰዎች በተፈጥሮ ይረዳል። አራተኛ የምግብ መፈጨትን ያግዛል። የነጭ ሽንኩርት ውሃ የምግብ መፈጨት ፈሳሾችን ያነቃቃል እናም ጤናማ የአንጀት ባክቴሪያዎችን እድገትን ያበረታታል። የሆድ መነፋት ጋዝናም የሆድ ድርቀትን ይቀንሳል። በአንጀት ውስጥ ጎጂ ባክቴሪያዎች ከመጠን በላይ እንዳይባዙም ይከላከላል። ከምግብ ውስጥ የተሻለ የንጥረ ነገር መምጠጥንም ይደግፋል። አምስተኛ ሰውነታችንን ያጸዳል። የነጭ ሽንኩርት ውሃ ከጉበትናም ከኩላሊት መርዞችን የሚያስወግድ ተፈጥሯዊ ማጽጃ መጠጦን ያገለግላል። አሊሲን መርዞችን በተሻለ ሁኔታ ለማፍረስ የጉበት ኢንዛይም ምርትን ያጉለብታል። ሰውነት ከከባድ ብረቶችና ጎጂ ንጥረ ነገሮች እንዲያስወገድ ይረዳዋል። ቆዳን የበለጠ ንጹህ እናም ጤናማ ያደርጋል። ስድስተኛ የደም ስኳር መጠንንም ይቆጣጠራል። የነጭ ሽንኩርት ውሃ የስኳር በሽታ ላለባቸው ወይም አደጋ ላይ ላሉ ሰዎች የጉልኮስን መጠንን ለማመጣጠን ሊረዳም ይችላል። የኢንሱሊን ሴንሲቲቪቲንም ያሻሽላል። በጾም ወቅት ያለውን የደም ስኳር መጠንንም ይቀንሳል። ቆሽት ወይም ደግሞ ፓንክሪያስ ኢንሱሊን እንዲያመርትም ይደግፋል። ሰባተኛ ኢንፌክሽኖችን በተፈጥሮ ይዋጋል። የነጭ ሽንኩርት ውሃ ተፈጥሯዊ አንቲባዮቲክ እና ጸረ ተዋሲያን ወኪል ነው። ጎጂ ባክቴሪያዎችን፣ ቫይረሶችን እናም ፈንገሶችንም ይገድላል። የሽንት ቧንቧ ኢንፌክሽን እናም የጉሮድሮ ኢንፌክሽኖችንም ለመከላከል ይረዳል። በጊዜ ከተወሰደ የኢንፌክሽኖችን ጊዜ ሊያሳጥረውም ይችላል። ስምንተኛ ጤናማ ቆዳንም ያበረታታል። የነጭ ሽንኩርት ውሃ ደምን ያጠራል፣ እናም ብጉሩን የሚያስከትሉ ባክቴሪያዎችን ይዋጋል። ብጉሩን፣ የቆዳ ላይ ጠባሳዎችን እናም ብግነትን ይቀንሳል ወይም እብጠትን ይቀንሳል። ለወጣትነት ቆዳ የኮላጅን ምርትንም ያበረታታል። የቆዳ ኢንፌክሽኖችን ይዋጋል፣ እናም ቁስሎች በፍጥነት እንዲዱንም ይረዳል። ዘጠነኛ፣ አጥንቶችን ያጠናክራል። የነጭ ሽንኩርት ውሃ የአጥንት ጥንካሬንና የመገጣጠሚያዎች ጤናን የሚደግፉ ንጥረ ነገሮችን ይሰጣል። በሴቶች ላይ የአጥንት ጤናን የሚደግፍ የኤስትሮጅን መጠንን ይጨምራል። የአጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስና የአርትራይተስ ብግነት ስጋትን ወይም ደግሞ ኢንፍላሜሽንን ይቀንሳል። የመገጣጠሚያዎች ጥንካሬንም ይቀንሳል። አስረኛ የአንጎል ተግባርን ያሻሽላል። በነጭ ሽንኩርት ውሃ ውስጥ ያሉ አንቲ ኦክሲዳንቶችና አንቲ ኢንፍላማቶሪ ውህዶች አእምሮን ከጉዳት ለመጠበቅ ይረዳሉ ማደረት ትውስታን እናም የእውቀት ወይም ደግሞ የኮግኒቲቭ አፈጻጸምን ያጎለብታሉ። እንደ አልዛይመርስ እናም የመርሳት በሽታ ያሉ የአንጎል በሽታዎች ስጋትን ይቀንሳል። በአንጎል ሴሎች ውስጥ የኦክሳይድ ስትረስንም ይቀንሳል። አስራአንደኛ ክብደትንም ለመቆጣጠር ይረዳል። የነጭ ሽንኩርት ውሃ ከተመጣጣኝ አመጋገብ እና የአካል ብቃት እንቅስቃሴ ጋር ሲጣመር ክብደትን ለመቀነስ የሚደረገውን ጥረትን ይደግፋል። ሜታቦሊዝምን ያፋጥናል፣ ሰውነት ብዙ ስብ እንዲያቃጥልም ይረዳዋል። የምግብ ፍላጎትን ይቀንሳል፣ እናም ጤናማ ያልሆነ የምግብ ፍላጎትን ይገታል። የደም ስኳርን ይቆጣጠራል፣ እናም የስብ ክምችትንም ይከላከላል ማለት ነው። አስራ ሁለተኛ የአፋችን ጤንነትንም ይጠብቃል ማለት ነው። በአጠቃላይ መጥፎ የአፍ ጠረንንም ይከላከላል። ብዙ ነጭ ሽንኩርትን የምትወስዱ ከሆነ መልሶ የአፍ ጠረንን ያስከትላል። ግን እንደዚሁ በተመጣጣኝ መጠን የምትወስዱ ከሆነ የአፋችንን ጤንነት ይጠብቃል ማለት ነው። ስለዚህ የነጭ ሽንኩርት ውሃ ዘርፈ ብዙ የጤና ጥቅም አለው። ታዲያ የነጭ ሽንኩርት ውሃ እንዴት እንደሚዘጋጅ ደግሞ ልንገራችሁ። የሚያስፈልጋችሁ ግብዓቶች ከሁለት እስከ ሶስት ፍሬ ነጭ ሽንኩርት ያስፈልጋቸዋል። አንድ ኩባያ ወይም ደግሞ 250 ሚሊ ሊትር ሞቅ ያለ ውሃ ያስፈልጋቸዋል። አዘገጃጀቱም አሊሲንን እንዲለቀቅ ምክንያቱም አሊሲን በነጭ ሽንኩርት ውስጥ ያለው ዋና ጥቅምን የሚሰጠን ጠቃሚ ውህዱ ነው። ይህ አሊሲን ደግሞ እንዲለቀቅ ነጭ ሽንኩርቱን ፍጩት ወይም ደግሞ ቁረጡት። ከዛም ለአስር ደቂቃ ያክል እንዲቆይ አድርጉት። ከዛ ወደ አወቃችሁ ተዋ ውስጥ ጨምሮ እና ለተጨማሪ ከአምስት እስከ አስር ደቂቃ ያክል አቆዩት። ከዛም ለተሻለ ውጤት በባዶ ሁር ላይ አጥልላችሁ መጠጣት ነው። ታዲያ ማድረግ ያለባችሁ ጥንቃቄዎች ከመጠን በላይ ከመውሰድ ተቆጠቡ። በቀን ከአንድ እስከ ሁለት ፍሬ ከወሰዳችሁ በቂ ነው። ለስሜታዊነት ሴንሲቲቪቲ የተጋለጡ ግለሰቦች ደግሞ የጨጓራ መረበሽ ወይም ደግሞ የደረት መቃጠልን ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል። እንዲሁም ደምን የሚያቀጥሙ ወይም ለስኳር በሽታ የሚወሰዱ መድኃኒቶችን የምትወስዱ ከሆነ ደግሞ ሐኪማችሁን አስቀድማችሁ ማማከር ያስፈልጋል ማለት ነው። ታዲያ የነጭ ሽንኩርት ውሃን ለመጠጣት ደግሞ ምርጥ ጊዜ ምን ሰዓት እንደሆነ ልንገራችሁ። ከነጭ ሽንኩርት ውሃ ከፍተኛውን የጤና ጥቅሞችን ለማግኘት ጊዜው ትልቅ ለውጥን ያመጣል። አንደኛ ጠዋት በባዶ ሆድ ላይ መጠጣት ነው። ይህ በአጠቃላይ በጣም ምርጡ ጊዜ ነው። ምክንያቱም ከመብላታችሁ በፊት የነጭ ሽንኩርት ውሃን መጠጣት ሰውነታችሁ ንጥረ ነገሮችን በብቃት እንዲወስድ ይረዳል። ጨጓራ ወይም ደግሞ ሆድ ባዶ ስለሆነ አሊሲን ወይም ደግሞ የነጭ ሽንኩርት ዋና ውህዱ በፍጥነት በአንጀታችን ይዋጣል። በቀኑ መጀመሪያ ላይ ማጽዳትን ወይም ደግሞ ዲቶክሲፊኬሽንን ያጎለብታል፣ ሜታቦሊዝምን ያፋጥናል እናም የምግብ መፈጨትን ያሻሽላል። በዚህ ጊዜ መርዞችን ከጉበትና ከኩላሊት ያስወግዳል። ለሚቀጥለው ቀን ደግሞ የበሽታ መከላከልንም ይጨምራል። የደም ስኳርና የኮሌስትሮልን መጠንም ለመቆጣጠር ይረዳል። ሜታቦሊዝምን ያስጀምራል እና ክብደትንም ለመቀነስ ይረዳል። የሆድ መነፋትና የምግብ አለመፈጨትንም ይቀንሳል። ታዲያ በጠዋት እንዴት መውሰድ አለባችሁ? ሁለት ፍሬ ነጭ ሽንኩርትን አድቅቃችሁ ለአስር ደቂቃ ያክል ቅድም እንዳልኳችሁ አቆዩት አሊሲን እንዲለቀቅ ማለት ነው። በአንድ ኩባያ ሙቅ ውሃ ጋር ቀላቅላችሁ ከቁርስ በፊት ከ15 እስከ 30 ደቂቃዎች በፊት መጠጣት። ሁለተኛ ደግሞ ከመተኛታችሁ በፊት ነው። ከመተኛት በፊት የነጭ ሽንኩርት ውሃን መውሰድ የሌሊት ፈውስ እናም ጥገናን ሊደግፍ ይችላል። ሰውነት በእንቅልፍ ወቅት መርዞችን ያጸዳል፣ እንዲሁም ራሱን እንዲያድስም ያደርጋል። ታዲያ እያረፋችሁ የደም ግፊትን ሊቀንስ ይችላል። ጉበት በአንድ ሌሊት እንዲጸዳም ይረዳል። የምግብ መፈጨታችሁ የተረጋጋ ከሆነ የእንቅልፍ ጥራትንም ያሻሽላል። በሌሊት ሜታቦሊዝም ወቅት ክብደትንም ለመቆጣጠር ይረዳል። ታዲያ ማድረግ ያለባቸው ጥንቃቄዎች አንዳንድ ሰዎች በእንቅልፍ ወቅት መጠነኛ የጨጓራ ምቾት ማጣት ወይም ደግሞ የነጭ ሽንኩርት ጠረን ሊሰማችሁ ይችላል። ስለዚህ በትንሽ መጠን፣ በአንድ ፍሬ የነጭ ሽንኩርት ውሃ ጀምራችሁ እዩት። ሶስተኛ ደግሞ ከምግብ በፊት ነው። ለምግብ መፈጨት ከምግብ በፊት የሚወሰደው የነጭ ሽንኩርት ውሃ የምግብ መፈጨት ፈሳሾችንና የአንጀት ጤናን ያነቃቃል። የምግብ አለመፈጨት፣ የሆድ መነፋት ወይም የዘገየ የምግብ መፈጨት ላለባቸው ሰዎች ምርጥ ነው። ከመብላታቸው በፊት የምግብ ፍላጎትንና የደም ስኳርን ማመጣጠን ለሚፈልጉ ሰዎች ምርጥ ነው። ከዋናው ምግባችሁ በፊት ከአስራ አምስት ደቂቃ አስቀድማችሁ ጠጡ። ወዲያውኑ ከበላችሁ በኋላ ሳይሆን ማለት ነው። ስለዚህ መተው ያለባችሁ ጊዜያት ደግሞ አሉ። እነዚህም ከምግብ በኋላ ወዲያውኑ የነጭ ሽንኩርት ውሃን አትጠጡ። የጨጓራ መበሳጨት ወይም ደግሞ የምግብ አለመፈጨትን ሊያስከትል ይችላል። ቁስለት ወይም ደግሞ አሲድ ሪፍለክስ ወይም የጨጓራ አሲድ ወደ አፍ ወይም ወደ ኢሶፈገስ መመለስ ካለባችሁ በባዶ ሆድ ላይ አትጠቀሙ። ነጭ ሽንኩርት የጨጓራ ሽፋንን ሊያበሳጭ ስለሚችል፣ ጣፋጭነቱን ደግሞ ለመቀነስ ከማር ወይም ከሞቀ ውሃ ጋር ቀላቅሉት። ኃይለኝነቱንም ለመቀነስ ማለት ነው። ከአካል ብቃት እንቅስቃሴ በፊት ደግሞ ወዲያውኑ አትጠጡ። ለአንዳንድ ሰዎች መጠነኛ ማቅለሽለሽን ሊያስከትል ስለሚችል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ።